በመጀመሪያ ስለ ድምጽ በጣም ይቅርታ። ቡታጅራ ላይ ተቀወጠ የቀረሰው የለም። እንግዲህ በቲክቶክ ላይ ምንም እንኳን ቪዲዮ ፖስት ባያደርጉም ቡታጅራ ላይ ምን እየተካሄደ እንደሆነ ኤርሚ የተወሰነውን ቀርጾ ፖስት አድርጎልናል። በነገራችን ላይ ብሩቄ ኢንስታግራም ላይ ያለ የሆነ ጥቅስ ፖስት አድርጓል ከአምስት ሴከንድ ምናምን በፊት ገብቼ አይቸው ነበረ። ለካ ጓደኛቸው እንጂ ጓደኞቼ አልነበሩም የሚል በቪዲዮ የተያዘ ቅርጽ ጥቅስ ነው። ሶሪ ፖስት ያደረገው ነገር ግን የቀረ ሰው የለም። ቡታጅራ ላይ ተቀወጠ። እነማን እነማን ሄደዋል፣ ምን እየተፈጠረ ነው የሚለውን ሰብሰብ አድርጌ ይዤላችሁ መጥቻለሁ። ኤርሚ ነው በመጀመሪያ ፖስት ያደረገው። ቀጥሎ ደግሞ ጽጌም ሜንሽን አድርገዋለች ማለት ነው። እንግዲህ ብሩኬና ጽጌ እዚህ ጋር ቤተሰብ ቀወጡት። ማንም ማንም አልቻላቸውም። ሁለቱ ባንድ ላይ በተለይ ጽጌ እንደምታዩት እንግዲህ ፓንታ እስከሚታይ ነው የዘለለችው። የምሬ ነው ምላችሁ። እኔ ከለሩን አልነግራችሁም። ቪዲዮውን ይኸው እዚህ ጋር ስላስገባሁላችሁ ጠጋርጋችሁ ማየት ትችላላችሁ። ፊሽካ ደስታ በደስታ ሆነዋል። ዩቱብ ላይ ግን ምንም ቪዲዮ እስካሁን እኔ ይሄንን ቪዲዮ እስከምሰራበት ድረስ ምንም ቪዲዮ የለቀቁት ነገር የለም። እንደገና ደግሞ ስቶሪያቸውም ላይ እንደዚሁም ደግሞ ቲክቶክ ላይ ዞር ዞር ብዬ ነበረ። ድንገት እስኪ ምን እያሳለፉ ነው፣ እንዴት እያሳለፉ ነው የሚለውን ለማየት ገባብዬ ዞር ዞር ብዬ ነበር። ነገር ግን እነ ብሩኬ እና ሀይሚ ምን የሚለቀቁት ነገር የለም። ሀይሚዬ እንዳየሁት እዚህ ጋር ቪዲዮ ላይ ራሱ የለችም። በጣም ብዙ የቡታ ጅራ ልጆች አዲስ አበባ የነበሩ የቡታጅራ ልጆች እንደዚሁም አዲስ አበባ ታዋቂዎች በሞላ ስብስብ ብለው ጭፋሮ ላይ አሉ። ሀይሚ ግን የለችም። እንግዲህ ያው ሀይሚ ታቃላችሁ፣ ቤት ቤቱን ጉድ ጉድ እያለች እንግዳ አቀባበል ጉራዬ ላይ ለመስቀል ያው ሰፋ ባለ ነው እና ይመስለኛል ሀይሚ ቆንጆ ቤት ውስጥ ጉድ ጉድ እያለች ይመስለኛል ይገኛል እዚህ ጋር ቪዲዮ ላይ እሷን ለማየት በጣም ብዙ ጣርኩኝ። ብዙ ወደ ላይ ወደ ታች ለማረግ ሞከርኩኝ፣ ግን አልቻልኩም። ብሩኬ ግን አልተቻለም። ከፅጌ ጋር ቤተሰብ አስነካው፣ አስነካው ትላላችሁ። ቁመቱ ቁመት ነው የጉራዬ ጭፋሮ ሲጨመርበት አስባችሁታል። ሲቀጥል እየዘፈኑ የነበረው ብሬ ብሬ ዘፈኑ ራሱ ሊጠፋብኝ ነው፣ ግን ይሄን ዘፈን ብሩጌ በጣም ነው የሚወደው፣ በጣም ማለት ነው። ብዙ ጊዜ ለሀይሚ ዘፍኖላት ያውቃል። እንዲያውም ሀይሚ የኔኮ ጉራኛ አልችልም ምናምን ስትለው ሁላ ምን ችግር አለ እኔ አለማምድሻለሁ ሁላ እያላት ነበረ። አማርኛ ሁሉ ተይዟል፣ አጠረኝ ዛሬ እናንተ አማርኛው ራሱ አጥሮኛል፣ እና ጉንፋንም ይዞኛል አሞኛልም ስለተጨማመረ ይመስለኛል። ኤኒዌይስ ሀይሚዬን ማየት በጣም ነበር የጓጓሁትኝ ስላችሁ በቃ እንደዚህ ከኩዮቿ ጋር ምናምን ውጥት ብላችሁ የሆነ ታይም ስታሳልፉ አብራችሁ ምናምን መስቀልን ስጨፍሩ ደስ አይልም ያው እንግዳ ተቀባይ ስለሆነች ይመስለኛል ክትፎ ቁጮ ብዙ የሚሰራ ስራዎች አሉ ማዘሯን እያገዘች ይመስለኛል ብሩኬ ወንድ ስለሆነ ነው እሙሽዬን ተወት አድርጎ ወጣ ያለው ካሜራማኑ ግን ምነቃ ሀይሚን ብታሳይ ሁላ ያልኩ ነበረ እንግዲህ ኤርሚ ጋር የተለቀቀው ከሁለት ሰዓት በፊት ነው ቪዲዮ የተለቀቀው ፅጌ ደግሞ ከሰላሳ ምናምን

ከሰላስ ደቂቃ ምናምን በፊት ሼር አድርገዋለች። ብቻ ኤኒዌይስ በጣም ያምራል፣ ደስ ይላል ድባቡ። ሲቀጥል ገና ታውቃላችሁ፣ መስቀል ሳምንቱ ሙሉ ነው እዛ ጋር የሚከበረው። ገና እነዳኒ ይሄዳሉ፣ እነ ዳኒ ገና አልሄዱም። እነዳኒ ሮስት ታውቋቸዋላቸው አለ፣ እነሱ ገና ይሄዳሉ። ብሩኬ በጣም ማለት በቃ ሰፍ ብዬ ነው የሚቀበል ዌልካም ዳኒ ብሏል። ዳኒም በጣም ነው የሚወደው። በነገራችን ላይ ብሩኬ ማለት ነው። እኛና ገና እነ ዳኒ አልሄዱም፣ ያልሄዱ ሰዎች በጣም ብዙ አሉ። ሆኖም ደግሞ ጽጌ ታውቃላችሁ ሮያል ፋሚሊዎች እንዳሉ ምናምን ሄደዋል ሰብሰብ ብለው ማለት ነው እኛና የሄዱት ደግሞ ማን ጋር እንደሆነ ታውቃላችሁ። የሚያውቁት እና ሀይሜና እና አብርሽ ምናምን ነው። እና በነገራችን ላይ አብርሽ በነ ሄርሚ በኩል ቪዲዮ ተለቋል። እሱን አይ ት አርጌ ሾፍ አርጌ ደግሞ መጣላችኋለሁ ማለት ነው። ድምጼ ካላስጠላችሁ ኮሜንት ላይ ንገሩኝ። አይ ተደበቂ የምትሉ ይከሆናል፣ በጣም አይ ፈትፈች የምትሉ ከሆነ መጣለኝ። ሲቀጥል ደግሞ እስከዛ ደግሞ እና ሀይሜና ብሩኬን ቪዲዮ ሊለቁልን ይችላሉ። የበዓል እና አንዳንድ ነገሮች ግን ሲመስለኝ ቢዚ ስለሆኑ ይመስለኛል ቪዲዮ ያለቀቁት። ሀይሜ እያደራሽን ለበዓል ለበዓል ይላል ብሩኬን ማለት ነው። ተወት ተወት አድርግሽ ጓዳ ጓዳውን ስራ ስራሽን አትበይ። አዎ የዘንድሮ ሴት እኮ አይታመንም፣ አይታመንም። ያው ብሩኬ እጅ አይሰጥም፣ አይሄድም እንጂ እነሱ ያው የሆነ የሆነ ነገር ማለቻቸውን የማይቀር ነው። የእህትሽ ምክር ስሚ፣ ነግሬሻለሁ።